ቡራን የተከበራችሁ ተመልካቾቻችን ተመልሰን መጥተናል። ነቢያችን አ የተናገሩትን እየተነጋገርን ያለነው ከባድ ወንጀል መሆኑን ማለት ነው። አን አነስ እብኒ ማሊክ ረ ሰለም ሲናገር ለማ ዑርጀ ወደ ሰማይ በወጣሁ ጊዜ ይላሉ በሰዎች አጠገብ አለፍኩኝ ለሁም ጥፍር ያላቸው የነሐስ የመዳብ፣ የሆነ የብረት የሆነ ጥፍር ያላቸው ሰዎች ዘንድ አለፍኩኝ አሉ። በእነዛ ሰዎች ዘንድ አለፍኩኝ አሉ። የህሙሹነ ውጁሃውም ወሱድረሁም፣ ልባቸውን ፊታቸውን በዛ በብረት ጥፍራቸው የሚልጡ የሚቦጭቁ ሰዎች በእነሱ አጠገባየ ሆኝ ወደ ሰማይ በህርኩ ጊዜ አሉ ፈቁልቱ መንሃኡላያ ጅብሪል፣ እኒ ፊታቸውን በገዛ ጥፍራቸው የሚቦጭቁ ሰዎች ልባቸውን የሚቦጭቁ ሰዎች ምንድናቸው ናቸው እነማን ናቸው ብዬ ጠየቅኩት፣ አሉ ጅብሪል ነቢያቸው አለ ሰት ሰላም ቃለ ጅብሪል አለኝ አሉ ሃኡላይ ለዚነ እኩሉነ ልሑሙ ናስ ሃኡላይ ለዚነ፣ እኒህማ እነዛ ናቸው የእኩሉነ ልሑሙ ናስ የሰዎችን ስጋ የሚበሉ ሰዎችን የሚያሙ ወየቃዑነ ፊ አዕራድህም ሰዎች ክብር ላይ የሚወርቁ የሰዎችን ስጋ የሚበሉ ሰዎች ናቸው እነዚህ። ነቢያቸው አለ ሰት ሰላም ሀመተኞችን በዚህ መልኩ ናዩዋቸው። ፊታቸውን የገዛ ሰውነታቸውን በገዛ ጥፍራቸው በብረት ጥፍራቸው ሲቦጭ አየኋቸው ይላሉ ነቢያቸው አለ ሰላት ሰላም። ሰው ክብር ላይ የሚወርቁ ሰዎች ናቸው፣ የሰዎችን ስጋ የሚያኝኩ ሀሜተኞች ናቸው አለ ጅብሪል ይላሉ ነቢያቸው አለ ሰላት ሰላም። عن المستورد رضي الله عنه ጀሃነም፣ አላህ እሱን ሰውዬ ያበላዋል አሉ። ምንድን ነው? አንዱን ሰው ጥቅም ለማገኘት ያማ ሰው ማለት ነው። እከሌማ እንደዚህ ነው ብሎ ወደድ ብሎ አንድን ሰው ያማ ሰው በዛ ያን ሰውዬ እንደዛ በማለቱ የሆነ ምግብ አግንቶ ከበላ ጀሃነም፣ ያ ሰውዬ ጀሃነም እንዲበላ ይደረጋል። በዛውም አምሳያ ይቀጠላሉ ይቀጣል አሉ። እንደዛው መንኩስ የሰው ወም የረጅሉ ሙስሊም አንድ ሙስሊም ወንዲ አምቶ እሱን ተችቶ ጥቅም አግንቶ ልብስ የለበሰ እንደሆነ አሉ። ፈኢነ الل ያክሱሆሚስለህ ምን ጃሃንም ጃሃነም ውስጥ የሳት ልብስ ያለብሰዋ አ ነቢያቸ ሰላም ጀሀነም ውስጥ የሳት ልብስ ያለብሰዋል አሉ ወመን ቃመ ቢረጁል መቃ ሱማቲን ወርያይን የዩልኝ የእስሙልኝ ብሎ አንድ ሰውየ አጠገብ ስለ አንድ ሰውየ ሰውፊት ያጋለጠ የተናገረ ያማው ሰው አሉ ፈኢናالل የቁሙ ቢሄ መቃመ ሰምሄ ወርያን የውም ያማ ያማ ቀን የዩልኝ ና የስሙልኝ ቋሚ ሆኖ እንዲቆም የቅያማ ቀን ይጋለጣል። በዛው መልኩ ይላሉ። ስለዚህ ጥቅም ለማገኘት ሰዎችን ማማት አይፈቀድም። ጥቅም ለማገኘት ሰዎችን አምተን ከዛ ጥቅም ካገኘን በዛው አምሳያ ጀሀነም ውስጥ እንቀጣለን እያሉ ነቢያቸው አለ ሰላም። ስለዚህ ምንም ጥቅም ለማገኘት ምንም ጥቅም ለማገኘት ብለን ሰዎችን ማማት አይፈቀድም፣ ክልክል ነው። በዛኑ ያ ጥቅም የተገኘው ምግብ ከሆነ ጀሀነም ውስጥ የጀሀነም ምግብ በመብላት ያ ጥቅም የተገኘው ልብስ ከሆነ የጀሃነም ልብስ በመልበስ ትቀጣላችሁ እያሉ ነው ነቢያችን አለ ሰት ሰላም እየተናገሩ ያሉት ማለት ነው። አን አቢ ሁረይረተ ረዲ ላሁ አንሁ መርፉዓ መን አከለ ለህማ አኼህ ፊ ዱኒያ ይላሉ ነቢያችን አለ ስት ሰላም መርፉ አርጎ ሲያወራ በዱኒያ የወንድሙን ስጋ የበላ ሰው አሉ ቁሪ በለሁ የውም ልቅያማ የቅያማ ቀን ይቀረብለታል። በዱኒያ ወንድሙን የበላ ሰው የወንድሙን ስጋ የበላ ሰው ያማ ሰው ወንድሙን የቂያማ ቀን ይቀረብለታል አሉ ምን የወንድሙ ስጋ ፈዩቃሉ ይባላል። ለሁለሱ ኩል መይተን ሙታን ነው ብላው ይባላል። ከማዕከል ተውሀየን በህይወት ላይ እያለ በልተዋል ነበር ብላ እንጂ ይባላል አሉ። ከዛ ፈያኩሎ ወየክለህ ወየስሕ ከዛ የወንድሙን ስጋ አኼራ ይበላላሉ፣ ይጨናነቀላሉ፣ ይጩኋላሉ። ሰው ጨንቆት ማለት ነው። እና ነቢያቸው አለ ላት ሰላም በዚህ መልኩ ተናግረዋል።

ከወንድሙ ክብር ላይ የተከላከለ ሰው ወንድሙ ሲታማ የተከላከለለት ሰው ይሄ ደግሞ ወንድሙ ሲታማ ስለ መከላከል የሚናገር ሐዲስ ነው። ረዲ ላሁ አን ወጅህ ናር የውም ልቅያማ የቅያማ ቀን ከፊቱ ላይ እሳትን አላህ ይከላከልለታል ብለዋል። ወንድሙ ሲታማ መከላከል ነው እንጂ አብሮ ማማት አይፈቀድም። መግቢያችን ላይ እንዲ ያለው ሀሜትን እውነት ማለት ሰምቶ ዝም ማለት ያው ሀሜት ነው ብለናል።

አላህ ላይ ይገባል አሉ። አያእቲቀሆም ነናር ከሳት ነጻ እንደሚለው ሰውዬ የተገባ ነው አሉ። ከወንድሙ ክብር ላይ የተከላከለ ሰው አላህ ከሳት ነጻ ይለዋል አሉ። ስለሆነም አብረን ማማቱን ትተን ወንድሞቻችን ወንድማችን ሲታማ መከላከል አጅር አለው፣ ከሳት ነጻ መባል አለ። አላህ ስብሃነሁ ወተዓላ ከፊታችን ላይ አኼራ እሳትን ወዲያ ይልልናል ነው ነቢያችን ዐለይሂ ሰላቱ ወሰላም እያሉ ያሉት እና ወንድማችንን ሲታማ ስንሰማ ዝማንበል ንበል መከላከልና ያለብን ነው። አን አቢልደርዳ ረ ላ አሁ አን ነቢይ ሰለላሁ አለይሂ ወሰለም ቃል መንዘከረ ምረአን ሰውየን ያነሳ ሰው ለይሰ ፊሄ የሌለበት ነገር ሊያነውረው ፈልጎ ሀበሰሁላ ፊ ናሪ ጃሀንም ሳት ላይ ያቆመዋል ብለዋል። ታ የቴ ቤነፋድማቃለፊ ያለው ነገር የማው ነገር የተናገረው ነገር እስከሚያበቃ ድረስ ጃናም ውስጥ ይቆማል፣ ጃናም ውስጥ ይታሰራል ብለዋል። እና ወንድምን ማማት አይፈቀድም ከወንድም ላይ መከላከል ነው እንጂ ወንድምን ማማት ከባድ ወንጀል ነው ነው እና ነብያቸው ዓለይሂ ሰላም በብዙ ሀዲስ ነው ን ያስጠነቀቁም ማለት ነው። በብዙ ሐዲስ ሰለፎችም እንደዚያው አስጠንቅቀዋል። ስላሜት አስጠንቅቀዋል። እሚላሉ ዑመር ረዲየላሁ ተዓላ አንሁም ይላል። አሌይኩም ቢዚክርላ ተዓላ አላህን ዝከሩ ይላል። ፈኢነሁ ሽፋ አላህን መዝከር መድኃኒት ነው ይላል ወእያኩም ወዚክረ ናስ ፈኢነ ወዲዋ ሰዎችን አታንሱ። አለይኩም ቢዚክር ላህ አላህን ዝከሩ አሉና፣ ፈኢነ ሸፋ መዲያን ነው አሉ። አላ መዝከር አሉና፣ ወእያኩም ወዚክረ ናስ ሰዎችን ማንሳት ይቅርባችሁ አሉ። ፈኢነ ዲያ ሰዎችን ማንሳት በሽታ ነው። ሰዎችን ካነሳ ሀሜት መቀላቀልህ አይቀርም። ስለዚህ ሀሜት በተመለከተ ሰዎችን አታንሱ፣ በሽታ ነው። አላህን ዝከሩ ሰዎችን በምታነሱበት ቦታ ይላሉ

የሙስሊም ወንድምን ስጋ ከመብላት የሙስሊምን ስጋ ከመብላት ይህን የሞተውን በቅሎ መብላት ይበልጣል ይላል አምር ብን ዓሲ የዝህን ያህል ነው ሰለፎች ረዲየላሁ ተዓላ አንሁ ያስጠነቀቁት ሀሜትም ማለት ነው በጣም ይሄ ልክ ያለፈ ማስጠንቀቂያ ነው ልክ የደረሰ ማስጠንቀቂያ ነው ይሄ ሞተን በቅሎ ይሄንን በቅሎ የሞተውን መብላት ይሻላል አሉ የወንድምን ስጋ ከመብላት ሰዎችን ከማማት ይላሉ እንደዚህ ወላ ተልሚዙ አንፉሰኩም ያለውን ሲፈስሩም ይላሉ

ሶስት አይነት ክፍል ነው አሉ። ባ ሀሜት አለ አሉ። ቦታን የሌለበትን ማንሳት አለ አሉ። ፍክ የሚባል ቅጥፈት የሚባል ነገር አለ አሉ። ወኩሉም ፊ ኪታቢ ላህ አዘ ወጀል፣ ሁሉም ሀሜትም ቢሆን ቦታንም ቢሆን ፍክ። ቦታን ብሎ ማለት ሰውዬ የሌለበትን አንስቶ መጫ ማለት ነው። ፍክ ማለት መቅጠፍ ማለት ነው። ይሄ ሁሉም ቁርአን ላይ አለ አሉ። ፈለ ገይበቱ ሀሜት ማለት አሉ፣ አንተ ቆለማፊህ ያለበትን መናገር ነው። ሰው ያለበትን ከማጎኑን ማንሳት ነው አሉ። ቦታ ማለት ደግሞ የሌለበትን ማንሳት ነው። አንተ ቁለም ማለ ሰፊ የሌለበት ማንሳት ነው። ይሄ ከባድ ወንጀል ነው። ሌባል አደለውን ሌባ ማለት ማለት ነው። ይሄ ከባድ ወንጀል ነው፣ ከሀሜት የበለጠ ኤፍክ ብሎ ማለት ደግሞ አንተ ቁለም ማበላክ የሰማኸውን ነገር ዝም ብለህ መናገር ነው። እርግጠኛ ትሁን አትሁን ሳታክ ዝም ብለህ የሰማኸውን ነገር መናገር በወንድምህ ላይ ይሄ ኤፍክ ቅጥፈት ይባላል አሉ። ስለዚህ ዝም ብለን የሰማነውን ነገር ወንድም ላይ መናገር ሀሜትም ነው ቅጥፈትም ነው። ቡሁታን ምን ሶስቶቹ ሁሉ አይፈቀዱም። ሀሜትም አይፈቀድም። ሀሜት ብሎ ማለት የከማ ማጎኑ ማንሳት ማለት ነው። ቡሁታን አይፈቀድም የሌለበትን ማንሳት፣ ኢፍክም አይፈቀድም የሰማኸውን ነገር ዝም በተከለ ያላሉ እንዲህ ነው አሉ ብሎ መናገር፣ ይሄ ክልክል ነው። በቁርአን የተከለከለ ነው ይላሉ ሐሰን ልበስሪ ረሒማሁ ላሁ ተዓላ። አሁን ምሳቸውም ይላሉ ወላ ይላሉ ሐሰን በስሪ ይሉና አሉ ሀሜት ማማት አሉ ሀሜት አሉ አስራው ፊ ዲን ረጁሊ ሚናካቲ ፊል ጀሰድ ሰውነት ላይ በሽታ ከሚሰራጭ በለጠ የሆነ በሽታ ሰውነት የሚያጠቃ በሽታ ያ በሽታ ከሚሰራጭ በለጠ የሰውየን ዲን ለማበላሸት በጣም ይፈጥናሉ። ሃሜት ሃሜተኞች ዲናቸውንም ያበላሻሉ። ዲናቸውን ዲናቸውን በፍጥነት ነው የሚያበላሹት፣ ያሉ ሃሜተኞች እና ዲናችን ይበላሻ በሽታ የሰውነት በሽታ ከሚያጠቃ የበለጠ ዲናችንን በሃሜት እንዲያናበላቸው ነው የሚሉት ሐሰኑ በሱሪ ረሒማ ላ አሁንም ይላሉ የምን አደም ይላሉ አንተ አደም ልጅ ሆይ፣ እነከ ለን ቱሲበ ሀቂቀተልኢማን ትክክለኛውን ኢማን አታገኝም አሉ። ታ ላ ተዕበ ናስ ቢአይብን ሁወ ፊከ፣ ሰዎችን እስከ አላነወርክ ድረስ በምን ባሉበት ባህሪ፣ በደካማ ጎናቸው ሰዎችን እስከ አላነወርክ ድረስ ትክክለኛ ኢማን የለህም አሉ። እስከ አነወርክ ድረስ ኢማን የለህም። ያን ማነወርህን እስከ አላቆምክ ድረስ ትክክለኛ ያንን እንደ ከማጎን ደግሞ መጀመሪያ ራስህ ላይ ያለው እንደ ከማጎን ያንን እስካላስተካከልክ ድረስ ኢማንህ አይስተካከልም አሉ ፈኢዛ ፈአልተ ዛሊክ ይህን ከሰራህ ካነ ሽቅሉከ ፊካሶቲ ነፍሲከ ከዛ በኋላ የራስህን ነውሮ ወደ ማስተካከል ከገባህ በዛ ቢዚ ትሆናለህ ሰዎች ሰዎችን ከማማት ሰዎችን ከመተቸት ታርፋለህ ማለት ነው እና ሚላሉሳቸው ትክክለኛ ኢማን የምታገኘው ሰዎችን ማነወር ስትተውና ያን ደካማ ጎን ያን ሰዎች ላይ የምታየው ደካማ ጎን ራስ ላይም ስላለ ያንን ስታስተካከል ነው ኢማን የሚስተካከለው ይላሉ። እና ጡባ ሊመን ሸኸለሁ አይቦ ነሩ የራሱ ነው ብዚ ያደረገው ሰው ነው እንግዲህ ጀነት አለው የተባለው። የሰዎችን ነውር ከምንከታተል ሰዎችን ከምናማ ራሳችን ላይ ያለውን ችግር ብናይ ጥሩ ነበር፣ ያንን ብናስተካከል ጥሩ ነበር። ወአሐቡ ልዕባድ ኢለላህ መንካና አከዛ ወዲ አላህ የተወደደ ባሪያ ብሎ ማለት እንዲህ አይነት ሰው ነው ምንድን የሰዎችን ነውር ትቶ የራሱን ነውር የሚያስተካክል ያለው ሀሰን በስሪ ስለዚህ የራሳችን ነውር እናስተካክል ሰዎችን አንማ ሰዎችን ነውራቸውን አንከታተል ሰዎችን አንተች የራሳችንን ነውር እናስተካከል የራሳችን ደካማ ጎን እናስተካከል ሀሜ ከባድ ወንጀል ነው የተከበራችሁ ተመልካቾቻችን ይሄንን አደራ ነው ብላችሁ እንሻ አላህ በሌላ ፕሮግራም እስከምንገናኝ ድረስ